ዲያስፖራ ቁጥር ሶስት ብሎክ ተለቀቀ። እንኳን ደስ አላችሁ። በድርጅቱ ተይዞ የቆየውንና እስከዛሬ ከተለቀቁ ብሎኮቻችን ለየት የሚያደርገው በብዙዎች ዘንድ ተመራጭ የሆነው በጉጉስ ሲጠበቅ የነበረው የመጨረሻ ብሎክ ለሽያጭ ወጣ። ይህ ብሎክ ከሌሎቹ ለየት የሚያደርገው አንደኛ፣ ለአንድ አባወራ አንድ ሊፍት መኖሩ፣ ሁለተኛ፣ ሁሉም ቤቶቻችን ግርግዳ የማይጋሩ መሆናቸው፣ ሶስተኛ፣ ሙሉ በሙሉ የከተማ እይታ ወይንም የጠዋት ፀሐይ የሚያገኛቸው በመሆናቸው አራተኛና ዋነኛው አራት ቤት ለገዛ አንድ ቤት በነፃ ታዲያ ምን ይጠብቃሉ? 60 የባንክ አማራጭ እስከ 30 ዓመት እየኖራችሁበት የምትከፍሉትን ለ8 ፐርሰንት ቅድመ ክፍያ ይዘን እየጠበቅናችሁ ነው። ያለን ቦታ ውስን ስለሆነ ፈጥነው ይመዝገቡ። ለበለጠ መረጃ ታች ባለው ስልካችን ይደውሉልን። ቲሚሲ ሪል ስቴት የሁሉም ሰው ምርጫ። ይህ አዋዜ ሰበር ነው። ራሺያ የዩክሬን ሽብር ላለቻቸው ጥቃቶች የምትሰጠውን ምላሽ አይነት ሚዛን ላይ እያወጣችና እያወረደች መሆኗን ክሬምሊን አስታውቋል። ጊዜ ሁኔታ እንጠብቃለን ብሏል። ፑቲን ከአሜሪካዊ አቻቸው ትራምፕ ጋር ተደዋውለው የሞስኮ ምላሽ እየመጣ መሆኑን ከተነጋገሩ በኋላ የቤተ መንግሥት ቃል አቀባይ ፔስኮቭ በቀሉ በቀንና በሰዓቱ ይደርሳል ሲሉ ዩክሬንን በጥፍሯ የሚያቆም ምላሽ ሰጥተዋል። ይሁንና ዋናው ሁነኛውና ጉደኛው የበቀል ጅራፍ እስኪ ጮ ግን ሞስኮ ቁርቋሶ ላይ አልቦዘነችም። ዕለታዊ ሌሊታዊ ቁርቋሷን ጋባ አላደረገችም። ትናንት ሌሊትም ሰሜናዊቷ ቸርኔይቭ ግዛት ውስጥ ፕሪሉኪ የተሰኘች ከተማ የሰው አልባ ወገራ ደርሶባታል። ዩክሬን ሦስት የቤተሰብ አባላትን ጨምሮ አምስት ሰዎች ተገድለዋል ስትል ታሳጣለች። የግዛቲቱ አገረ ገዢ ኢኾር ሌሜንኮ ግዛቴን የወገሩት ስድስት ሰዋልቦች ናቸው ሲሉ ተናግረዋል። ሌሎች ስድስት ሰዎች ቆስለው ለሆስፒታል ተዳርገዋል ብለዋል። በሰሞኑ የራሽያን ስትራቴጂክ ቦምበርስ በመቶ ኪሎሜትሮች በተራራቁ አራት የአየር ኃይል ጦር ሰፈሮች ላይ በተመሳሳይ ሰዓት በሰላም በተቀመጡበት በጭነት መኪና ጀርባ ከተጫኑ ተከፋች ሳጥኖች እንደ ወፍ እያበረረች ባወጣቻቸው አንድ መቶ አሥራ ሰባት ሰው አልቦች በቅምጥ ገድለናቸዋል ሲሉ ራምቦ ራምቦ የተጫወቱት ዘለንስኪ ዛሬ ደግሞ ወገባቸውን በመቀነት አስረውና ደረታቸውን ጥለው ሰለባ ሰለባ ተጫውተዋል። ራሽያ እኛን መግደል አይሰለቻትም፣ ማቋረጥም አትፈልግም መግደሏን ለመቀጠል ጊዜ ለማግኘት ስትል ሰበቧ ብዙ ነው ብለዋል። ሲቀጥሉም የዓለም ውግዘትና ጫና ቀለል ያለ መስሎ ሲሰማት አሉ ዘለንስኪ ራሺያ ትገላለች። ዋናውና አሜሪካ ለዜጎቿ በሹክሹክታ ምልክተኞች እግር አታብዙ እያለች የምታስጠነቅቅበት የፑቲን የታመቀ ቁጣ የሚፈነዳበት ከባድ ጥቃት እየመጣ ስለ መሆኑ ለዜጎቿ መናገር መጀመሯን የሚዘግቡ አሉ። እግዚአብሔር ያሳያችሁ አሉ ዘለንስኪም አገራቸው ሌቱን እንቅልፍ በአይኗ እንዳልዞረ ሲያውጁም ትናንት ምሽት ራሽያ ዶነትስክን ከርኪብን ኦዴሳን፣ ሱሚን፣ ቸርነሂብን፣ ድኒፕሮና ኬርሶንን ሌሊቱን በአንድ መቶ ሰው አልቦችና በአንድ ቦሊስቲክ ሚሳይል ስደበድብ አድራለች ብለዋል። የውላችሁ በአንድ ላይ ሞስኮ ላይ ከፍተኛ ማዕቀቦች መጣልና ከባድ ጫና ማድረግ ያለብን ሌላ ምክንያት ነው ይሄ። አሜሪካ፣ አውሮፓ ይህንን አስከፊ ሁኔታ መለወጥ የሚችል ማንኛውም ሰው ሁሉ የዓለም ሰው ሁሉ እርምጃ እንዲወስድ እንጠይቃለን ሲሉ አሳስበዋል። በሰሜን ምስራቃዊቷ ከተማ ከርኪቭ ዐሥራ ስምንት ሰዎች ቆስለዋል። ዩክሬን መለስ ብላ ደግሞ የውላችሁ ትናንት ጦሬ ተኩሶ በራሺያዋ ብሪኒስካ ግዛት የሚሳኤል ክምችት

ለወደፊቱም የማይረሳ ትምህርት የሚሆን መቀጣጫ ለመስጠት ጄኔራሎቿ መሣሪያዎችንና የኢላማ ብልቶች እያጠኑ መሆኑ ከሞስኮ ይዘግባል። ዘለንስኪ እኔ አሰራሁት ባሉት ጀብዱ አነፈርኩት ያሉትን አርባ አንድ ስትራቴጂክ ቦምበርሶችን ቁጥር ዩናይትድ ስቴትስ አሜሪካ ወደ ሀያ ያወረደችው ሲሆን ከነሱም ውስጥ የወደሙት ምናልባት አስር ቢሆኑ ነው ብላ የዩክሬንን ገድል አነስ አድርገዋለች። በኪዬቭ የሚገኘው የአልጀዚራ ዘጋቢ ጆን ሃንድርን ደግሞ እዚህ ኪዬቭ ያለው የአሜሪካ ኤምባሲ የአሜሪካ ዜጎችን በያሉበት መልእክት እያስተላለፈላቸው ነው፣ አንድስ የሚያህል በላ ሊመጣ ነው የሚል ራሳቸው ፕሬዚደንት ዶናልድ ትራምፕ አቻቸው ጋር አንድ ሰዓት ከሩብ ባደረጉት የስልክ ልውውጥ ወቅት ፑቲን ዩክሬንማ ምላሿን ታገኛለች ሲሉ በአጽንኦት ነገሩኝ ማለታቸው አይዘነጋም። ትራምፕ በዚህ አጋጣሚ ኒውክሌራዊ አቻቸው ፑቲን ንዴታቸውን የመወጣትና በቀላቸውን የማርካት የተፈጥሮ መብታቸውን የተረዱ ብቻ ሳይሆን የተቀበሉ ሆነው መገኘታቸውን ብዙዎች አስተያየት እየሰጡበት ነው። ኢሳይያስ እንደሰማኸው ነው። በይፋ አሁን የምናውቀው ነገር ራሽያ ለዚህ ሶስቱን ደረባ ማለት ነው። በስትራቴጂክ ኒክሊየር ቦምበርሶቹ ላይ የደረሰውን በዋነኛነት እሱን ይዛ በዚህ በከርኪብ አካባቢ ደግሞ በድንበር ሁለት የባቡር ድልድዮች የሀዲድ ላይ ያሉ ሁለት ድልድዮች በተመሳሳይ ሰዓት ፈርሰው ፉርጎች በመግባት ሰባት ሰዎች ተገድለዋል። ከዚ በፊት በዛን ሰሞን እንደገና ደግሞ እንደምታውቀው የክሬሚያ ድልድይ ላይ የተቃጣው ጥቃት አለ። እነዚህን ሶስቱን የሽብር ጥቃቶች ዩክሬን የፈጸመቻቸው በሚል አንድ ላይ አስቀምጣቸዋለች። አሁን ሌላው የተሰጠው ትንተናና ከባድ ያደረገው የአሜሪካ የዩክሬን እና ራሽያ ጉዳይ ኬሎግ ይህን የሚከታተሉት የተኩስ ማቆሙን ወይም የሰላም ሂደቱን ለማራመድ የዶናልድ ትራምፕ ልዩ መልእክተኛ የሆኑትም የዩክሬንን ጥቃት ከባድ መሆኑንና ይሄም በራሽያ እንግዲህ የኒክሌር ጥቃት ወይም መሳሪያ አቅም ባለሶስት እግር ነው። ትሪያድ ይሉታል። በአየር፣ በባህርና በመሬት ማለት ነው። ስለዚህ አሁን እነዚህ ስትራቴጂክ ቦምበርስ ራሽያ ህሉና ነው። የኒውክሌር ጦርነት ከተነሳ የሰርቫይቫል ጉዳይ ነው ለራሽያ ጠላቶቿ ይሄ የአሜሪካን መብት ነው። የኒውክሌር ጦርነት መነሳቱ ግድ ከሆነ የህልውናዋ ጉዳይ ነው እና ራሷን ባታድንም የሚያጠፏትን የምታጠፋበት አቅሟ ነው ይሄ እና ይህንን መሰረታዊ አቅሟ ሶስት እግር ነው። ዩክሬን የወሰደችው እርምጃ ሀገሪቱ ራሷን በኒውክሌር ጥቃት እንዳይፈጸምባት የመከላከል ዲተረንስ የመፍጠሪዋን ሶስተኛው ነገር ስትራቴጂክ ኒውክሌር ቦምበርሶችም ነው ያጠቃችው እና ይሄ ቀጥታ ከህልውናዋ ጋር የሚገናኝ ነው ለ ለራሽያ አዎ። ስለዚህ ዩክሬን ራሽያ ላይ ያደረሰችው ጉዳት በህልውናዋ ላይ ነው። እና እንደዚህ አይነት አቀማመጥ ነው ያለው። ስለዚህ አሁን በጣም የሚገርምህ ዶናልድ ትራምፕ ምንም አይነት ለምሳሌ በሌላ አነጋገር ለራሺያ አሳውቃለች። ማነው? ለአሜሪካ አሳውቃለች ራሺያ የራሷን ጥንቃቄ እንድታደርግ ማለት ነው። ቀንና ሰዓቱን አይነግሩም። ነገር ግን ፕሮባብሊ የአሜሪካ ዜጎች አሁን መረጃውን ሰምተው የሚሄዱበት ይሄዳሉ ወይም ማድረግ ያለባቸውን ያደርጋሉ። ኤምባሲውም ያቀን ሲመጣ ሊዘጋ ይችላል። ምንድነው ራሽያ ስለምታካሄደው በቀል ስለምትወስደው የበቀል እርምጃ አይነትና መጠን አሜሪካ አንድም አይነት ማሳሰቢያ ወይም ቁጥብነት አላሳየችም። ሲምፕሊ እንደ መብት የቆጠሩት ዶናልድ ትራምፕ ይሄ ነው። አሁን ትልቁ ዜና፣ እጅግ በጣም ትልቅ ዜና እኮ ነው። አለም በስፋት ይገመትና ይጠበቅ የነበረው ዶናልድ ትራምፕ ወደ አውሮፓ ተጠቃለው ሊገቡ ይችላሉ የሚሉ አንዳንድ ስጋቶች ነበሩ። አሁን አንዳንድ መረጃዎችን ዶናልድ ትራምፕ ካገኙ በኋላ ጉዳዩን ያለ ተቃውሞ በዝምታ አሳለፉ ማለት ሩሲያ እንድትቀጥል ፈቃድ ሰጥተዋል ማለት ነው። በእርግጥ የመፍቀድ ያለ መፍቀድ መብት ያላቸው አይመስለኝም። ቢሆንም ግን ያለምንም ማጉረምረም ሪስፔክት አድርገዋል፣ አክብረዋል፣ አክብረዋል። አዎ፣ ደግሞ እንትኑን ከባድ የሚያደርገው ለምሳሌ ብዙ ጊዜ በእንዲህ አይነት የሚነሳው ብዙ ጊዜ የተለመደ ፕሮፖርሽናል መሆን አለበት ይባላል ራሽያ በደረሰባት ጉዳት መጠን ነው ዩክሬን ላይ ማድረስ ያለባት ተመጣጣኝ መሆን አለበት፣ ከዛ ማለፍ የለበትም። ይሄ አሁን በጣም የተለመደና የሚጠበቅ ነው እና ይህንንም አላሉም። አሁን በራሽያ በኩል ያለው ወታደራዊ አስተሳሰብ ምንድን ነው? አሁን አይንን ላጠፋ አይን አደለም። ይሄ በዛ መንገድ አደለም አሁን የራሽያ ጄኔራሎች እያሰቡ ያሉት ምን ምን አይነት ምት፣ ምን አይነት መቀጣጫ፣ ምን አይነት ማስተማሪያ፣ ምን አይነት ጉልበት ብናሳይ ነው ዩክሬን እንደዚህ አይነት ጀብዱ ዳግም ከማሰብና ከመወጠን ይቅርብኝ ጎመን በጤና እንድትል የሚያደርጋት የሚል ነው። አየህ። ትልቁ ይሄ ነው። አሁን ለደረሰው ብቻ ሳይሆን እንዲህ አይነት ነገር ዳግም እንዳታስብ ራሷን እንዳታበረታታ ራሷን እንድትገታ ሊያደርግ የሚችል ማስተማሪያ ነው። ዲተረንስ መመለስ ነው። አሁን ዩክሬን አራት ሺህ አምስት መቶ ኪሎ ሜትር ዘልቃ በዚህ በሳይቤሪያ ግዛት ከሳይቤሪያ ጋ ምንድን ይሄ የአርክቲክ ድንበሯ ድረስ በዛ በኩል ከመሃል ዳር ሳትለይ በተመሳሳይ ሁኔታ የሀገሪቱን የኒውክሌር ጦርነትን የመከላከል ወይም የማካሄድ አቅም ራሷ የገለጸችውን ብ 41 ስትል 34 በመቶ ምድር የሚባለው አውድ አለው ብላ መሄዷና እሱ እያለ እኮ ነው መነግረ እሱ እያለ ነው ደግሞ የክሬሚያ ልሳነ ምድር የመታችው። አሁን ቶታሊ በራሽያ ት ዘንድ ያለው መረዳት ሲምፕሊ ራሽያ ዲተረንስ የላትም። ኒውክሌሩም፣ የኒውክሌር ፓወር መሆኗንም ዘለንስኪ ከምንም አልቆጠሩትም፣ ዲተረንስ የላትም ምን ታመጫለሽ? በሚል ነው የተወሰደው። ስለዚህ ስቲል ነው የምነግርህ እድሉ ዝቅተኛ ነው እንጂ ታክቲካል ኒውክሌር ድረስ ታሳቢ ነው። ለምሳሌ አንዱ የተነሳው ብቅ ብሎ የጠፋው ኦሬሽኒካ በሙከራ ላይ የሚገኝ የሰይጣን ፈረስ የሆነ ሚሳይሏን በመጠቀም አስርና አስራ ሁለት የጦር ቀብድ ይባሉ አረሮች ተሸክሞ መሄድ የሚችል ሚሳይሏን መጠቀም ነው። ኒውክሌር ማለት ሳይሆን መደበኛ መሳሪያ አረሮችን ይጠቀማል። ነገር ግን አደጋው ምንድን ነው? ለምሳሌ ምንም ጥርጥር በሌለ ሁኔታ የዩክሬን አመራር ዘለንስኪን ጨምሮ ቢሳካ ቁጥር አንድ ኢላማዎች ናቸው። ለምሳሌ ኦሬሽኒካ እንዲህ አይነት አሳሲኔሽን ለማካሄድ የሚያስችል ሚሳኤል ነው። ከሺህ ኪሎ ሜትሮች ከአያዴቃ ባነሰ ጊዜ ቦታና ስፍራው ላይ የሚመጣ ነው። በአንድ ጊዜ በዩክሬን የተለያዩ ግዛቶች ውስጥ በኩል ሰዓት መምታት የሚችል ማለት ነው። አንድ ሚሳኤል ስድስት፣ ሰባት፣ ስምንት የጦር ጫፎችን ይዞ የሚመጣው ሁሉም ልዕለ ፍጡነ ድምፅ ናችሁ። ልብ አድርግ አረሮቹ ሚሳኤሉ ካደረሳቸው በኋላስ ወደ ኢላማቸው ሲሄዱ ፍጥነታቸው ተመሳሳይ ነው። ልዕለ ፍጡነ ድምፅ ናቸው። አትመታቸውን፣ በሚሳኤል አታከሽፋቸው። ስለዚህ ይሄን የመጠቀም ኦፕሽንም አንዱ ነው። ስለዚህ ብዙ ነገር ለምሳሌ ቁልፍ የሆኑ ወታደራዊ ይዞታዎቿ፣ በተለይ የሰው አልባ፣ ከዛ በተረፈ ደግሞ የፖለቲካ አመራሩ በማያጠራጥር ሁኔታ የዚህ ኢላማ እንደሚሆኑ እንትን የለውም። ስለዚህ አሁን የኦሬሽኒካ ሚሳይል ጥቅሙ ከሺህ ኪሎ ሜትሮች ሆነ አሳሲኔሽን የፖለቲካ መሪዎቹን በተቋም ደረጃ ፓርላማው፣ ቤተ መንግስቱ፣ ኤቭሪቲንግ ኢላማ ሊሆን ይችላል። በዚህ ጥቃት በዚህ ደረጃ ነው እየሰማን ያለ ነው። ስለዚህ ዋና አላማው ለት ደረሰው ጥቃት ተመጣጣኝ ምላሽ መስጠት ሳይሆን ራሽያ እንደ አንድ ኒውክሊየር ፓወር መታፈሯን ለመመለስ ነው የሚል ነው። ስለዚህ ከዋይት ሀውስ የምትሰማው በመረጥ ነው ጊዜ እና በፈቀድ ነው ሰዓት ይሆናል። ነው ይሄ ማለት ባላጋራን በጥፍር የሚያቆም ነው እና ይሄ ነው ያለው ሁኔታ ዓለም እንግዲህ ሩሲያ ዳግም ዩክሬን እጇን የማታነሳበት እጇን እሳት እንደነካው የሕፃን ልጅ እጅ የምትሰበስብበት አይነት ቅጣት ለመቅጣት ተዘጋጅተዋል። አሜሪካ ይሄንን በዝምታ አልፋለች። አውሮፓስ የተናገሩት ነገር አለ? የተቃውሞ ወይም እንደው የድጋ እስካሁን ባለ ሁኔታ እነሱ ያው ከዩክሬን ጋር ናቸው። ዩክሬን የመታችው በየዕለቱ ይሄ አሁን ያልኩል ቦሊስቲክ ሚሳይሉን እንደዚህ በመተኮስ ህዝቧን ሰላም የሚነሱ እነዚህ ቦምበርስ ናቸው። ከርቀት ሆነው እነሱ ናቸው የሚተኩሱት። ስለዚህ ዜጎቿን የሚገድሉ ተቋሞቿን የሚያፈርሱትን ኢላማ ማድረግ መብቷን የሚል አስተሳሰብ አላቸው። አሁን ትልቁ ነገር ምንድን ነው? ይህ በቃል እኛ እንግዲህ በዚህ መንገድ መቀመጠው አይደለም ጥቃቱ ሲመጣ ምን ይመስላል፣ ምንስ መከወን ቻል የሚለው ማየት ያስፈልጋል። እና ከዛ ነው ነገሮች የሚነሱት እና ይህ ጦርነት በዚህ ደረጃ እየተባባሰ እንዳይሄድ ዩክሬን ላይ ቀጪ የሆነ እርምጃ ይወሰዳል ተብሎ ነው የሚፈራው። በነገራችን ላይ ሱሚ በሚባለው የካርኪቭ ኩታገጠም ገጠም የሆነው የዩክሬን ግዛት በራሺያ እጅ እየወደቀ ነው፣ በፍጥነት ከወዲሁ 150 ካሬ ኪሎ ሜትር ቦታ በቁጥጥር ስር አድርገዋል። የግዛትቱ ዋና ከተማ ሱሚ በራሺያ የመድፍና የመድፍ ቅንቡላና የሰዋልቦች ፒፒፒ ዩክሬን ጠቀመችበታ ያጥፍቶ ጠፊ ሰዋልቦች ርቀት ውስጥ ገብተዋል። ወይም ራሽያ በሌላ አነጋገር ሃያ ኪሎ ሜትር ያክል ብቻ ነው የሚቀራት ወደ ሱሚ ከተማ እና ይሄም ደግሞ ያልታሰበ በዩክሬን ላይ በቁስል ላይ ቁስል ያመጣ ነው። በዚህ በጦር ግንባር ላይ በየቀኑ መንደሮች ወደ ራሲያ እየገቡ ነው ያሉት እነ ከርክ ማን ነው እነ ኬርሶን፣ እነ ላፖሪዚያ፣ እነ ዶነትስክ፣ እነ ሉሃንስክ ነበሩ አሁን ደግሞ ሱሚ ተጨምሯል እቅዱ ያ አምስተኛ ማለት ነው ቭላዲሚር ፑቲን ኩርስክን በጎበኙ ጊዜ ያዘዙት ትዕዛዝ ለወደፊቱ ከዚህ ከሱሚ ተነስተው የሚመጥተው ነው ባለፈው ኩርስክን ይዘው የነበሩትና ራሽያ ይሄ ዳግም እንዳይፈጸም ሀያና ሰላሳ ኪሎ ሜትር ዩክሬን ግዛት ውስጥ ገብተን የመጀመሪያውን የጦር ግንባር ምሽግ እዛ ነው የምንሰራው ወይም ይሄ ባፈር ዞን ዩክሬኖች ከዚህ በኋላ አሁን ሱሚ ውስጥ በጣም በቀላሉ ራሽያኖች በርካታ ከተሞችን ይዘዋል። እና ይሄ ምንድን ነው ሀያና 30 ኪሎ ሜትር ሱሚ ውስጥ ጠልቆ በመግባት የራሽያ ጦር መቀመጫ ይሆናል ማለት ነው። ራሽያ ከጦር ግንባሩ ሀያና 30 ኪሎ ሜትር ርቃ ነው የምትገኘው። በመካከል ያለው ቦታ አንድም የጠላት ወታደር የማይገባበት ነው ማለት ነው። ይሄ ተጨማሪ የዩክሬን ግዛት ነው። ሌሎች ግን የሚሉት ምንድን ነው፣ የለም ራሷ ሱሚንም መጠቅለል ዋናው አላማቸው ነው የሚል ነው። እና ሱሚ ላይ ራሽያን መመከት እንዳልቻለች ነው የሚነገረው ዩክሬን። ይሄ ደግሞ የበለጠውና የከበደው ነው። እንደውም የቀድሞ ፕሬዚደንት እና የራሽያ የብሔራዊ ደህንነት ምክር ቤት ምክትል ሊቀመንበር ሜድቤደብ ያሉት ይሄ ነው። ጠላቶቻችንን፣ አዛዦቹን፣ ኃላፊዎቹን አድነን እንይዛለን፣ እንገላለን። ያሉት በዚህ መንገድ ነው በየቀኑ ይሄ አሁን ሱሚ ላይ የሚደረገውን በትልቅ አጽንኦት ነው የሰጡት። እና በዚህ ሁኔታ ውስጥ ነው የምትገኘው ዩክሬን ምንም የሚደረግ የተኩስ አቁም ስምምነት ብሎ ነገር የለም። እነዛን አራቱን ግዛቶች የቀረውን አስረክቢ። አሁን 150 ኪሎ ሜትር ደግሞ ሱሚን ይዘዋል፣ እና ደግሞ ከርኪቭ ላይ ተመሳሳይ የተጠናከረ እርምጃ ቀጥሎ ሊወስድ ይችላል። አሁን በተለይ በእነሱ የሚመጣው ክረምት ራሺያ ሌላ ደግሞ ግዙፍ ማጥቃት ታደርጋለች ተብሎ የሚጠበቅበት ነው እና እነ ኦዴሳንም ሊጨምር የሚችል አጠቃላይ ጦርነት ልትከፍት እንደሚችል ነው የሚታሰበው። ስለዚህ በብዙ አይነት እያዩት ነው። ምን አይነት ነው ምላሽ መስጠት አለብን የሚሉት። በዚህ ደረጃ ነው ሁኔታዎች ይሄ ናቸው። አለም እንግዲህ ዩክሬን ጥቃት በመ- በፈጸመች ማግስት ቱርክ ውስጥ ድርድር ተደርጎ ነበረ ሩሲያም የራሷን ፍላጎት በሚጠቅሱ እነዛን አራት ቦታዎች በተመለከተ ሙሉ በሙሉ ዩክሬን ለቃ እንድትወጣ የሚጠይቅ ነበረ። ግን አሁን ደግሞ አንተ እንዳነሳኸው ተጨማሪ ቦታዎችን የመያዝ ሁኔታዎች ካሉ የሩሲያ ፍላጎት በእርግጥስ ጥቅልል ብሎ የሚታወቅ ነው ወይ፣ የሚታወቅ አይደለም የሚባለው ተጨባጭ የሆና አይመጣም ወይ ነው። ሩሲያ ባቀደችው መሰረት እነዛ አራት ቦታዎች ሙሉ በሙሉ ነጻ ከሆኑ እነዛን ቦታዎች ይዛ ከዛ በኋላ የመከላከል ጦርነት ነው ታደርጋለች ተብሎ የሚገመተው ባለፈው ትናንት አቅርበን ተነጋግረናል። ራሺያ ሚሞራንደም አቅርባለች። ራሺያ ይህን ጦርነት እንዴት እንፍታው ለሚለው ሶሉሽኑን ራሺያ አቅርባለች። ሞስኮ ውስጥ ለቀዋለች። ለዩክሬኖች ሰታቸው ሳምንት እንፈልጋለን አጥርተን ምላሽ ለመስጠት። ያሉትን ነው አራቱን ግዛቶች እና ክሬሚያ ልሳነ ምድርን ዓለም አቀፍ ዕውቅና እንፈልጋለን የራሽያ ነው በሚል የቀረው ግዛት ራሱ ዩክሬን ለቃ ማስረከብ አለበት፣ አለበዛ እሱን እንወስደዋለን። አንድ ሁለት፣ የኔቶ አባል የየትኛውም ሚሊተሪ ግሩፕ ቡድን፣ ማኅበር አባል አትሆንም። ጦሯ በጣም ቁጥሩ የተቀነሰ ስትራቴጂክ መሳሪያዎች የማይታጠቅ እንዶ በዛ ደረጃ ይሆናል ጦር ሰራዊቷ። እንደገና ደግሞ በዩክሬን የሚኖረው የራሽያ ቋንቋ ተናጋሪ ህዝብ መብቶች ሙሉ በሙሉ ሰብአዊ፣ የፖለቲካ የምትላቸው መብቶች፣ እነዚህ ከዚህ ቀደም ብዬ ነግርህ ያለው የራሽያኛ ቋንቋ ቴሌቪዥን ጣቢያዎች፣ ሬዲዮ ጣቢያዎች፣ ህትመቶችን በሙሉ ዘግተዋል። ዘለንስኪ ይህንን የምዕራባውያን የሰብአዊ መብት ድርጅቶች እንደውም አንዳንድ መንግስታትም በአምባገነንነት ይከሷቸው ነበረ። ያው ከዚህ ከጦርነት ውሳቤ ጋር ነው ያለፉት የፖለቲካ የመምረጥ የመመረጥ መብታቸው በተሳትፏቸው እንዲህ በቀላሉ የሚታይ አይደለም፣ ራሻኛ ተናጋሪዎች። ስለዚህ ይሄ መብታቸው ሙሉ በሙሉ መረጋገጥ፣ እንደገና የራሽያ ቋንቋ የአገሪቱ ኦፊሴላዊ ቋንቋ እንዲሆን፣ የዩክሬን ኦርቶዶክስ ቤተ ክርስቲያን ላይ የሚደረገው ጫና ገደብ አላት፣ የተለያዩ ነገሮች እንዲነሳ ከዛስ በኬብና በሞስኮ መካከል ያለው ታሪካዊ ዲፕሎማሲያዊና ኢኮኖሚያዊ ግንኙነት ወደ ነበረበት እንዲመለስ። እነዚህ ናቸው ራሽያ ያቀረበችው። ይሄ ምን ማለት ነው የሚለውን ሰው እያንዳንዱ ማስላት ይችላል። ስለዚህ ይሄንን ስታቀርብ የዘለንስኪ መንግስት ላይቀበለው እንደሚችል ሞስኮ ታውቃለች። ስለዚህ እንደማይቀበለው ስታቅ ባልተቀበለበት ሰዓት ጊዜ ሁሉ ግዛቱን እየጠቀለልክ ነው መትሄደው፣ ኢንታይርሊ ማለት ነው። ይሄ ነው አካሄዱ። ገብተዋል። ሌላ አመራር መጥቶ ለመነጋገር እስካልቻለ ድረስ ዘለንስኪ የዩክሬን መሪ እስከሆኑ ድረስ እውነቱን ለመናገር ወይ አውሮፓያኖቹ ዘለው ገብተው ሌላ ታምር ሊያመጡ ይችላሉ። አለበለዚያ ግን ዶናልድ ትራምፕ እንዳሉት የዋ ሊደር እንጂ አህያየ ጅብ ናት። ዩክሬን አንድ ቀን የራሺያ ናት ያሉት ሊሆን ይችላል። የራሺያ ግን አጠቃላይ አካሄድ እና ዕቅድ ይሄ ነው ብላ በሜሞራንደም ደረጃ ጽፋ ለዩክሬን ሰጥታለች። ዛሬ ብትስማሙ ታድናላችሁ ብዙ ግዛት፣ ዛሬ ባትስማሙ ደግሞ ነገ የምትደራደሩት አሁን ከአራቱ ስድስት ግዛት ይሆናል። ለምሳሌ ራሽያ ኦዴሳን የምትይዝበት ሁኔታ ካለ መሬት ቁልፍ ትሆናለች ዩክሬን። እና እንዲህ አይነት ብዙ ሲናሪዎች ያሉ ይሳየዝ በጣም ከባድ አለም እሺ እንግዲህ የአለም ዜናዎቹን እየተከታተልን እናቀርባለን ውጥረቱ እጅግ በጣም በከፍተኛ ሁኔታ ጨምረዋል ለዛሬው ትንታኔ አመሰግናለሁ መልካም አዳር ይሆንልን መልካም አዳር ዲያስፖራ ቁጥር ሶስት ብለው ተለቀቀ እንኳን ደስ አላችሁ በድርጅቱ ተይዞ የቆየውንና እስከ ዛሬ ከተለቀቁ ብሎኮቻችን ለየት የሚያደርገው በብዙዎች ዘንድ ተመራጭ የሆነው በጉጉት ሲጠበቅ የነበረው የመጨረሻ ብሎክ ለሽያጭ ወጣ። ይህ ብሎክ ከሌሎቹ ለየት የሚያደርገው አንደኛ ለአንድ አባወራ አንድ ሊፍት መኖሩ ሁለተኛ ሁሉም ቤቶቻችን ግርግዳ የማይጋሩ መሆናቸው፣ ሶስተኛ ሙሉ በሙሉ የከተማ እይታ ወይንም የጠዋት ፀሐይ የሚያገኛቸው በመሆናቸው፣ አራተኛና ዋነኛው አራት ቤት ለገዛ አንድ ቤት በነፃ ታዲያ ምን ይጠብቃሉ? 60% የባንክ አማራጭ እስከ 30 ዓመት እየኖራችሁበት የምትከፍሉትን ለ8% ቅድመ ክፍያ ይዘን እየጠበቅናችሁ ነው። ያለን ቦታ ውስን ስለሆነ ፈጥነው ይመዝገቡ። ለበለጠ መረጃ ታች ባለው ስልካችን ይደውሉልን። ቲኤምሲ ሪል ስቴት የሁሉም ሰው ምርጫ።